ሀይሚዬ ቀበጧ ፋፈሽ ብላ በቲክታክ መታለች። ለብሩኬ እየዘፈነችለት ነው እንግዲህ በትዝታ ማለት ነው እና የሀይሚዬና የብሩኬ ፈገግታቸው፣ ሳቃቸው፣ ፍቅራቸው በጣም ነው የናፍቀኝ። የሁለቱ አንድነት በጣም ይናፍቀኛል፣ ሆነን ለመናገር ማለት ነው እና እሱን ለማየት ደግሞ ቅርብ ነው። ይታረቃሉ፣ መቼም አይለያዩ። እውነተኛ ፍቅር መሰናክሉ ብዙ ነው፣ ብዙ ዋጋ ያስከፍላል። ግን ደግሞ እግዚአብሔር ስላለ እግዚአብሔር ያገናኘውን ሰው ሊለየው አይችልም። ሀይሚዬና ብሩኬ በመለወጣቸው አብረው በማደጋቸው እዚህ ደረጃ በመድረሳቸው እኔ ኮ ግርም የሚለይ ነገር እነዚህ ሁለት ልጆች አንተ ትብስ አንቺ ትብሽ ተባብለው ተደጋግፈው እዚህ ደረጃ ደርሰው ግን አሁን ላይ ሲያድጉ እራሳቸውን ሲለውጡ አላማቸውን ስኬታቸውን ይዘው ወደፊት ሲጓዙ በእነሱ መሀል ገብተው ለመለያየት እንጃ የሚጥሩ ሰዎች አሉ ና እግዚአብሔር አምላክ ልቦና ይስጣችሁ ነው ምለው እና አሁንም ቢሆን ሶሲ የምትባል ና ዳኒ የሚባል ሰው እግዚአብሔር አምላክ ከህይወታቸው ያስወጣላቸው። እነሱ ሁለታቸው ተመካክረው ሀይሚና ብሩኬን ለመለያየት እየጣሩ ስለሆነ ማለት ነው ምክንያቱም እኔ ያየውት ነገር ማለት ነው በቀደም ሀይሚ ዳኒ ቤት ሂዳ ነበረ እሱንም ለመጠየቅ ወይም ደግሞ ብሩኬ እንዳይታሰር እሱን ለማነጋገር ሂዳለች። እሷም ደግሞ ብላለች እሱን ለማነጋገር ለብሩኬ ስል ነው የሄድኩት እንጂ ሌላ ነገር የለኝም ብላለች አይደለ። ግን ሀይሚ እንደምትሄድ ሶስና ታውቃለች። እሱን ደግሞ የነገራት ዳኒ ነው። ከዛ ካሜራዋን ደቅና መጣች። ከዛ በሯን ክፍት አድርጋ ስትገባ ጸጉሯን መንካት ጀመረ። ይህ ሁሉ ምንድን ነው? በሀይሚ እና በብሩኬ መካከል ክፍተት እንዲፈጠር ለመላየት የሚያደርጉት ጥረት ስለሆነ ማለት ነው። እውነቴን ልንገራችሁ መቼም አይሰካላችሁ። ብዙ ነገር ሊሆን ይችላል ይሆናል፣ ብዙ ነገር ሊፈጠር ይችል ይሆናል፣ ግን እግዚአብሔር ካለ አለ ነው። በቃ ሰው ብዙ ሊያወራ ይችላል፣ ብዙ ለመለያየት፣ ብዙ ክፍተት ለመፍጠር ብዙ ነገር ሊጥር ይችላል። እግዚአብሔር ያገናኘውን ሰው ሊለየው አይችልም። ቤተሰብ የእውነቴ ነው የምላችሁ ማለት ነው። እና እነዚህ ሁለት ሰዎች ከብሩኬና ከሀይሚ ህይወት መውጣት አለባቸው አይደለም ብሩኬ እኮ ያደረገው ፕራንክ እኮ እሱ ብቻ እሱ ብቻ ዩቱበር አይደለም እኮ ፕራንክ ያደረገው አይደለም። ማንኛውም ዩቱበር እኮ ያደርጋል ምንም ብሩኬ ላይ ሲሆን እኮ እንት ላይ ይበል የሆነ ገነነ እንጂ ማለት ነው ሀይሚ አዎ በወቅቱ ያናድዳል ያበሳጫል ነገር ግን ደግሞ እሱም ክፍተት ተጠቅመው እነዚህ ሁለት ሰዎች በሀይሚና በብሩኬ መካከል ክፍተት እንዲፈጠር እያደረጉ ያሉት እነሱ ናቸው። እነሱ መቼም አይሳካላቸውም ማለት ነው። ሲቀጥል ደግሞ አንዳንድ ሰዎች ደግሞ አላችሁ ፈቶ የምትዘቀዝቁ የምትሳደቡ ሀይሚን ደግፋችሁ ብሩኬን የምዘቀዝቁ፣ ብሩኬን ደግፋችሁ ሀይሚን የምዘቀዝቁ ሰዎች ደግሞ ልቦና ይስጣችሁ። ሰው ስለተዘቀዘቀ ምንም ስላደረጋችሁ እነሱ ምናቸውንም አትቀንሱት። የሚገርማችሁ ነገር ማለት ነው እናንተ ታፍሩበታላችሁ እንጂ ጥሩም አይደለም። እውነተኛ አስተሳሰብ ያለው አይምሮ ያለው ሰው እንደዚያ አያደርግም። እናት አትዘቀዘቅ፣ ቤተሰብ አይዘቀዘቅ። እንደፈለጉ እየሰሩ ወይም እንደፈለጉም እየተነጋገሩ የሚሆን እነሱ ናቸው እየሰሩ ያሉት አይደለ እንዴ? እናንተ ምንም የሚያገባችሁ ነገር የለም። ቤተሰብ ራሱ ይሄን ነገር እያየ አይደለም? እነዚህ ልጆች ናቸው አይደለ? ወጣቶች ናቸው። ወጣት ለወጣት ሆነው እየሰሩም ሊሆን ይችላል። እውነትም ይሁን ውሸት በቃ እነሱ እነዚህ ወጣቶች ብቻ ናቸው አሁን እንትን እያሉ ያሉት። ስለዚህ ቤተሰብን እዚህ ቦታ ላይ አምጥታችሁ ሌላ ነገር ባትፈጥሩባቸው ጥሩ ነው ብዬ አስባለሁ። ሲቀጥል ደግሞ ጥሩ ጥሩ ኮሜንት ጻፉላቸው። እነሱን አንድ የሚያደርጋቸው የሚያስታርቃቸው፣ በቃ የሀይሚና የብሩኬ መለያየት የማያስደስታችሁ የእውነት ማለት ነው። በጣም ብዙ ሰዎች አላችሁ፣ በጣም የምትወዷቸው፣ የምታደንቋቸው የእውነት ከልቤ ማለት ነውና፣ እናንተን ግን እግዚአብሔር ያክብራችሁ። አንዳንድ ሰዎች ደግሞ ለመለየት የምትጥሩ ሰዎች አይሳካላችሁም።